ሜካናይዝ እዝ ያስመረቃቸው አባላት በብዛት ከዱ። ባሳለፍነው ሳምንት የብልጽግናው ቁንጮ ስርዓት አስጠባቂ በፊልድ ማርሻል ተብዬው ብርሃኑ ጁላ የተመረቁ አዲሱ የሜካናይዝድ እዝ ምድብተኙ በብዛት መክዳታቸው የመከላከያ ምንጮች አስታወቁ። ሰላም ጤና ይስጥልን ውድ ኢትዮ ከረንት ሚዲያ ተከታዮችና አድማጮች እንደምን አላችሁ? የዕለቱን የተመራረጡ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ኢትዮጵያ የአሜሪካ አምባሳደር ኤርቨን ማሲንጋ አዲሱ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ታደስ ወረደ በትናንትናው ዕለት በተካሄደ ይፋዊ የስልጣን ርክክቦት የፈረሙት የተልእኮ አፈጻጸም የቃል ኪዳን ሰነድ አክብረው እንዲያስከብሩ ካደራ ጭምር ምክራቸውን ለግሰዋል። ኢራን ጦሯን በከፍተኛ ተጠንቀቅ እንዲቆም አዘዘች። አሜሪካ ከቤጂንግ ሊሰነዘርብኝ የሚችል ስጋት ለመከላከል ዝግጁ ነኝ አለች። ከረንት ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕረቱ ዝርዝር ዜና ስናልፍ ካናይዝ እዝ ያስመረቃቸው አባላት በብዛት ከዱ። ባሳለፍነው ሳምንት የብልጽግናው ቁንጮ ስርዓት አስጠባቂ በፊልድ ማርሻል ብርሃኑ ጁላ ተብየው የተመረቁ አዲስ ሜካናይዝድ እዝ ምድብተኞች በብዛት መክዳታቸውን የመከላከያ ምንጮች አስታወቁ። በግርብ ጊዜ የተቋቋመውና ዋና መምሪያው ባዳማ ከተማ ያደረገ ሜካናይዝድ እዝ በዋሻ አርባ ከተማ አቅራቢያ የሚገኘው በቀድሞ አዲስ ራዕይ ማሰልጠኛ በአሁኑ የእዙ ማሰልጠኛ ማዕከል ከመስከረም ጀምሮ በስልጠና የገቡ ሜካናይዝድ ሙያተኞች በፊልድ ማርሻንዱ ና ተከታዮቹ የዘመናዊነታቸው ማሳያ የሰራዊታቸው አመች ኃይሎች ናቸው ተብለው ቢመረቁም በተለያየ መልኩ መክዳታቸው መረጃ አድርሰውናል። ስልጠናው ሲጀመር 3800 ሰልጣኞ ቢገቡም በስልጠናው ላይ ያሉ በክዳትና በእስር በዲስፕሊን 28 በላይ ተባረ የቀሩ ቢመረቁም በጉዞ ላይ ያሉ በተመዶባቸው ክፍሎች እንደደረሱ መጥፋታቸው ምንጮች አስረድተዋል። ተመራቂዎቹ በተለይ የግዳጅ ስምሪት ወደ ህዝብ በመተኮስ የከረሙት የሁለተኛው፣ አምስተኛው፣ ስድስተኛው ና ስምንተ

ሜካናይዝድ ክፍለ ጦሮች በሰው ኃይል ለማጠናከር የሰለጠኑ ቢሆንም የክዳታቸው ምክንያት ግን አገዛዙ እንደ አዲስ የነደፈው የወንድማማች ጦርነት ህዝቡን እየበደለበት ያለበት ሂደት ሌላ ስሜት የፈጠረባቸው መሆኑን መረጃዎች ያደረሱ ምንጮች ገልጸዋል። በሜጀር ጄኔራል ከፍያለው አምዴ የሚመራው አዲሱ የመከላከያ ዘጠነኛው እዝ በአሁኑ ጊዜ በአማራ ክልል ተሰማርቶ ሮኬት መርፎችና ሞርታሮችን በመተኮስ ንጹሐንን በጅምላ በመጨፍጨፍ ላይ ሲሆን በአፋር አካባቢ የብልጽግናው መንግስት የሚደግፋቸው ሻቢያ ተቃዋሚ የሆኑ ብርጌድ ናሐሙድ የተባለ ቡድኖች በማሰልጠን እንደሚገኝ ከዚህ በፊት መግለጹ ይታወሳል። በኢትዮጵያ የሚገኙት የአሜሪካ አምባሳደር ኤርቫን ማሲንጋ አዲሱ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ በትናንትና ዕለት በተካሄደው ይፋዊ የስልጣን ርክክቦት የፈረሙትን የተልእኮ አፈጻጸም የቃል ኪዳን ሰነድ አክብረው እንዳስከብሩ ባደራ ጭምር ምክር ለግሰዋል። አምባሳደር ሄርቨን ማሲንጋ በአዲሱ ተሿሚ በኤምባሲው ኦፊሻል የፌስቡክ ገጽ በእንግሊዝኛ በለገሱ ምክር የተካተቱ ማለትም የተፈናቀ ወደ ቀያቸው መመለስ የዲድ አርባ አፋጣ መተግበር የህግ የበላይነት ማረጋገጥና ህገ መንግስታዊ አሰራሮችን ማስፈን የተጀመረ ዲሞክራሲያዊ ተግባራትን ማስቀጠልና ህዝቡን የስልጣን ባለቤት ለማድረግ እንዲቻል ለቀጣዩ ምርጫ አስተማማኝ መሰረት መጣል የሚሉ ወሳኝ ጉዳይ በትናንትናው ዕለት ሌተናንት ጄኔራል ታደስ ወረደ ስልጣን ሲረከቡ በፈረሙበት የቃል ኪዳን ሰነድ ውስጥ የሰፈሩ ናቸው። ኢራን ጦሯን በከፍተኛ ተጠንቀቅ እንዲቆም አዘዘች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራኑ መንፈሳዊ መሪ አያቶላህ አሊ ካሚኒ የቴህራን የኒውክለር ፕሮግራም ማቆም የሚቻልበት የቀጥታ ንግግር ይደረግ ዘንድ የሚጠይቅ ደብዳቤ መላካቸውን ተከትሎ ኢራን ጦሯን በተጠንቀቅ ላይ ነው ተብሏል። ቴህራን የአሜሪካ የጎረቤት ሀገራትን የአየር ክልል ተጠቅማ ጥቃት እንዳትፈጽም ማስጠንቀቂያ መስጠቷ ሮይተርስ አስነብቧል። ትራምፕ ኢራን በኒውክለር ፕሮግራሟ ዙሪያ የቀጥታ ንግግር ታደርግ ማለታቸውን ተከትሎ ቴህራን ሀሳቡን ውርቅ ያደረገች ሲሆን ኒውክለር እየተጠቀመች ነው የሚለው ውንጀላ ግን አስተባብላለች። የአሜሪካ ሀሳብ ተአማኒነት ላይ ጥያቄ ያነሱ የውጭ ጉዳይ ሚኒስትር አባስ አራግቺ ግቺ የትራምፕ እቅድ ትርጉም የለሽ ሲሉም አጣጥለውታል። ሚኒስትሩ የመነጋገር ፍላጎት ካለ ዛቻ ምን አመጣው ሲሉም የትራምፕን ሀሳብ አጣጥለውታል። ቴህራን ለኢራቅ ኩዌት፣ የተባበሩት አረብ ኤምሬት፣ ኳታር፣ ቱርክ፣ ባህሬን ለአየር ክልላቸው ለአሜሪካ መፍቀድ እንደ ጠብ አጫሪነትና ትንኮሳ ይታያል ስትል ማስጠንቀቂያ መላኩን ዘገባ አመላክቷል። ስማቸው ያልተጠቀሰ ከፍተኛ ባለስልጣንም ይህ መሰሉ ድርጊት በሀገሪቱ ላይ ከባድ ዋጋ ያስከትላል ማለታቸው ዘገባው ጠቅሷል። ምዕራባውያን በተለይ የአሜሪካ ቴህራን የኒኩለር ሀር አጠቃቀም ለመገደብ በፈረንጆቹ 2015 የገባቸውን ስምነት አላከበረችም በሚል ተደጋጋሚ ማዕቀብ ስትጥል ቆይታለች። አሜሪካ ከቤጂንግ ወይም ቻይና ሊሰነዘርብኝ የሚችል ችግ ስጋት ለመከላከል ዝግጁ ነኝ አለች። የዓለም አንደኛና ሁለተኛ ሀብታም ሀገራት ዩናይትድ ስቴትስ ቻይና በፖለቲካ ወታደራዊ መስክ የገጠሙት እሰጥ አገባ እየባሰና እየገነነ ይገኛል። የዩናይትድ ስቴትስ መከላከያ ሚኒስትር ፔቴም ሀጌስት በቅርቡ ቻይናና ጃፓን ደቡብ ኮሪያን ታስፈራራለች፣ ዩናይትድ ስቴትስ የፓናማ ወደብን ለመጠቅለል የምታደርገውን ጥረት ታደናቅፋለች በማለት ወንጅለዋል። ሚኒስትሩ ከቤጂንግ ሊሰነዘር የሚችል ያሉትን ስጋት ለመቋቋም ዩናይትድ ዩናይትድ ስቴትስ እና ተባባሪዎቿ ዝግጁ ናቸው ብለዋል። የቻይና መከላከያ ሚኒስተር ቃል አቀባይ ኮሎኔል ዣንግ ዥንግ አሜሪካን በስም ሳይጠቅሱ የሚመለከታቸው ያሏቸው ሀገራት ከስህተት እንዲታቀቡ አስጠንቅቀዋል የሚመለከታቸው ሀገራት የሐሰት አስተያየት ከመስጠት እንዲቆጠቡ እናሳስባለን የእስያ ፓሲፊክ አካባቢ ለጂኦፖለቲካ ፖለቲካ ፉክክር መጠቀሚያ ማድረጋችሁን አቁሙ አሉ የፖለቲካ ወታደራዊ ፍጥጫ አቁሙ አካባቢ የሚኖር ህዝብ ጸጥታና ደህንነት ማወቅ አቁሙ ሲሉም አስጠንቅቀዋል። እስራኤል ወታደራዊ ተልእኮ ልትወስድ እንደሆነ በመግለጽ በጋዛ የሚኖሩ ነዋሪዎች አካባቢ ለቀው እንደወጡ ትእዛዝ ሰጠች። የእስራኤል መከላከያ ሚኒስተር እስራኤል ካትስ በጋዛ ደቡባዊ ራፋ የሚገኙ ነዋሪዎች እስራኤል ወታደራዊ እርምጃ ልትወስድ በመሆኗ ወደ ሰሜናዊ አካባቢ እንዲያቀኑ ማስጠንቀቂያ ሰጥተዋል። እስራኤል ለ10 ሺ በላይ ወታደሮች በጋዛ በማሰማሪያ ግዛቶችን የመቆጣጠርና የማጥራት አላማ እንዳላት ነው ያስታወቀችው። እስራኤል ከሐማስ ጋር የተኩስ አቁም ስምነት ካደረገች በኋላ ሁለት ወራት የተቆጠረ ሲሆን በጋዛ ጥቃት ላለማድረስ ስምነት ከተደረገ ሁለት ሳምንታት ተቆጥሯል። በጋዛ በተለያዩ አካባቢ የተፈናቀሉ ዜጎች የሰብአዊ ድጋፍ ከመቼውም ጊዜ በላይ እስከሚያስፈልጋቸው ተጠቅሷል። የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም በበኩሉ ነዳጅ አቅርቦት እጥረት የተነሳ በጋዛ ከ25 በላይ ዳቦ ማምረቻ መዘጋታቸውን ጠቅሶ አስፈላጊውን ርብርብ ማድረግ እንዳለበት አስገንዝቧል። በጋዛ አስቸኳይ የምግብ እርዳታ ከደረሰ ሁለት ቀናት አልፏል ሲሉ የዘገበው ሲ ሲኤንኤን ነው። ሩሲያ በዩክሬን ላይ በፈጸመችው ጥቃት 18 ሰዎች መቁሰላቸው ሲገልጹ የሶስት ሰዎች ህይወት ማለፉ ተገለጸ። ሞስኮ በምስራቃዊ ካርኪፍ ግዛት በ15 የሰው አልባ የጦር አውሮፕላኖች አዲስ ጥቃሴ የፈጸመች ሲሆን ህጻናት ጨምሮ ንጹህ ዜጎችን ጉዳት እንደደረሰባቸው ነው የተሰማው። ሞስኮ በኬርሶንና ዛፕሮዣ ግዛቶች ጭምር ጥቃት ማድረጓ እንደቀጠለ ተገለጸ። የዩክሬን መከላከያ ሚኒስተር በበኩሉ ሞስኮ በየማምሻው ጥቃት መፈጸሟን ቀጥላለች። ጥቃቱ በኬቭ ንጹ መንደሮች ላይ እንደሆነ ገልጸዋል። የዩክሬኑ ፕሬዚዳንት ቮሎድሚር ዘለንስኪ ሩሲያ በፈጸመችው የድሮን ጥቃት በዲፕሮ ቀጠና ያለውን የኢነርጂ መሰረተ ልማት ያወደመ ነው ሲሉ ተደምጠዋል። አሜሪካ አደራዳሪና ሞስኮና ኪየቭ በጥቁር ባህር በኢነርጂ መሰረተ ልማት በከፊል የተኩሳቁም ስምነት ፈጽመው እንደነበረ አይዘነጋ። ታሪፍ የቁጥር ጨዋታና ቀልድ ነው ስትል ቻይና ገለጸች። ቻይና ከነገ ጀምሮ ገቢራዊ የሚሆን ከአሜሪካ የሚገቡ ምርቶች ላይ የ125 በመቶ ታሪፍ ጣለች። ቻይና የ አሜሪካ የታሪፍ ጦርነት ተባብሶ የቀጠለ ሲሆን ከ34 በመቶ ወደ 84 በመቶ ታሪፍ ከፍ ያደረገችው ቤጂንግ ዛሬ ደግሞ 125 በመቶ አድርሰዋለች። ቤጂንግ ከዋሽንግተን ጋር የገባችበት የታሪፍ እሰጥ አገባ አሁን ላይ ያለው ለማቆም ብንወስንም የንግድ ጦርነቱ ግን መልኩ ለውጧል። የቻይናው ፕሬዚዳንት ሺጂንፒንግ አውሮፓ ህብረት አባል ሀገራት አሜሪካ በጋራ እንቃወማለን የሚለውን ጥሪ አቅርበዋል። በንግድ ጦርነት ማንም አሸናፊ አይሆንም ብለዋል የቻይናው ፕሬዚዳንት ሺጂንፒንግ። በሌላ በኩል ቻይና ከዚህ በኋላ አሜሪካ ጋር የታሪፍ አጽፋ ምላሹ ውዝግብ አይኖረኝም ብላለች። አሜሪካ መንግስት መደበኛ ባልሆነ መንገድ የሚጣለው ታሪፍ አለም አቀፋዊ እንዲሁም ኢኮኖሚያዊ ህግን የሚጥስ ነው በሚል ወንጅላለች። መሰረታዊ የምጣኔ ሀብት ህግ ጋር የሚጥስና አንድ ወገን የሚያደርገው ጫና ነው ብሎ የአሜሪካን ለመኮንን የሞከረችው የሞከረችው ቻይና አንዳንድ ምርቶች ላይ እስከ 145 በመቶ ቀረት ተጥሎባታል። የቻይና የንግድ ሚኒስቴር ታሪፍ የአሜሪካ ሌሎች ላይ ጫና የማሳደር ባህሪ አስገዳጅነት የሚያጋልጥ እንጂ በዘርፉ ላይ ትርጉም የለሽ ነው በሚል መግለጫ አውጥቷል። የቁጥር ጨዋታና ቀልድ ነው ብላለ ቤጂንግ በንግድ ሚኒስትሯ በኩል